የአሁኑ ትውልድ እድለኛ በመሆኑ የአባቶቹን አድራ በመወጣት ብልጽግናን ማረጋገጥ እንዳለበት አስተያየት ሰጪዎች ተናግረዋል። ሀገሪቱን የመቀየር የኢትዮጵያን ልዕልናን ለማረጋገጥ ትልቅ ተስፋ የተጣለበት ትውልድ ስለሆነ ይህን ታሳቢ አድርገን ነው መጋቢት አራትም ስንወያይ እንዲሁ ለማስታወስ ለመዘከር ብቻም ሳይሆን አሁን ያለው ታሪካዊ ትውልድ ይችን ሀገር ብልጽግና ከማረጋገጥ አኳያ ምንድን ነው መስራት ያለብን ማድረግ ያለብን የሚለው ነገር የተነሱ ሀሳቦች እጅግ በጣም የሚያስማሙ ናቸው። ታሪካዊ ጉዳይ የሀገራችንን ችግር ለመፍታት ሀገራዊ ህሳቢዎቻችን ምን ያክል ጎልቶ የወጡበት እንደሆነ የምናይበት ነው ማለት ነው። ሕዳሴ ግድብ ከጥገኝነት ወጥተን በራሳችን አቅም በሕዝባችን ጉልበት ሕዝባችን አሻራውን አኑሮ ድህነትን መዋጋት አለብን፣ ጨለማውን መሻገር መቻል አለብን፣ ብርሃን ማምጣት አለብን ብሎ ኢትዮጵያውያን በጋራ ታሪካዊ አሻራቸውን ያኖሩበት ቀን ነው። ችግሮችን ወደ ሀብት በመቀየርና አገራዊ ሳቢዎችን ከመፍታት አንጻር በዘርፉ የታዩ መልካም ተሞክሮዎች የተስተዋሉበት ዓመት መሆኑንም ተናግረዋል። ችግር በራሱ ትልቅ ሀብት ነው። ምክንያቱም ሀብቱ ሊገኘው ከዛ ችግር ውስጥ ነው የሚለውን አስተሳሰብ በደንብ ይዘው ኢትዮጵያ ለህልና ማሰብ አስተሳሳሪና ገዢ ትርክቶችን የመገንባት ሚናውን መወጣት ከትውልዱ ይጠበቃል ያሉት አስተያየት ሰጪዎቹ፣ ከዲፕሎማሲ አንጻር አገሪቱ አጀንዳን ከመቀበል አልፋ ሰጪ መሆን መቻሏንም አመላክተዋል። ዲፕሎማሲ ላይ ያመጣነው ለውጥ ቀላል አይደለም። ዓለም ላይ ተጽዕኖ መፍጠር በጣም የሚታይ ሲግኒካንት የሆነ ለውጥ ያመጣንበት አንዱ የዲፕሎማሲ ስራችን ኢትዮጵያ ከአጀንዳ ተቀባይነት አጀንዳ ሰጪነት ውስጥ ትሸጋገረች። ባለፉት ዘመናት በነበሩ ስርዓት አጠቃላይ አጀንዳ ተቀባይ ፖሊሲው አጠቃላይ ስትራቴጂ ሁሉ የሚጠመዘዝበት ነው። አሁን ላይ ያለንበት ሁኔታ ግን ለዓለም አጀንዳ መስጠት ነው። አጀንዳ ኢትዮጵያ አጀንዳ እንድትሆን ሪስፔክት እንድትደረግ በቀላሉ ማየት፣ የባህር በር ሁላችንም የፈራነው ነበር። ለዘመናት ለዓለም ነው አጀንዳውን የሰጠነው ምክንያት አሁን አስረድተናል። ዓለም ተቀብሎታል የህዳሴ ግድብ ጫፍ እስኪደርስ ድረስ ይሄ መጋቢት አራት እስኪመጣ ድረስ ኦልሞስት አጀንዳ ለእኛ የሚወረወር ነበር። መልሰን የሰጠ ነው አጀንዳ የዓለም መድረክ ላይ የተባበሩት መንግስታት ላይ አጀንዳ ያደረገ ነው ለዓለም አጀንዳ አሁን ላይ ያለን የውጭ ግንኙነታችን ከአጀንዳ ተቀባይነት አጀንዳ ሰጪነት መሸጋገር በራሱ አንድ ትልቅ የሚመዘገብ እድገት ድል እንደሆነ መረዳት ያስፈልጋል። ከቱሪዝም ልማት አንጻር በሀገር ደረጃ እየተከናወኑ ያሉ ስራዎች ቢኖሩም እንደ ክልልና አካባቢ መስራት ያለባቸው በርካታ ነገሮች መኖራቸውን ገልጸው ዘርፉን በማጠናከር የተጀመሩ የልማት ተግባራትን በመከወን የሀገር ልዕልናን በማረጋገጥ የተጠቃሚነትን ሚና መወጣት ይገባል ብለዋል። ከቱሪዝም አንጻር በናሽናል የተሰሩ ስራዎች በጣም የመሰገኑ ናቸው። አላላኬላ ላይ ዞወንዳና ሎጅ ዳሚ ላይ ተሰርቷል። እንደ ክልል ደግሞ መስራት ያለብን በጣም በርካታ ስራዎች እንዳሉ አሳይመንት መውሰድ ያስፈልጋል። እኔ የቱሪዝም ስራ የቱሪዝም ቢሮ ነው ብዬ አላ። የእኛን የቱሪዝም መዳረሻዎች መሸጥ ያለብን እኛን እኔ ለክልሉ ቱሪዝም እኔም ራሴ የቱሪዝም አመራር መሆን አለብን፣ ማስጎብኘት ማሳወቅ አለብን። ስለዚህ በጣም አሁን ከወጣው ይልቅ ያልወጣው በጣም ብዙ አለ። የብልጽግና ፓርቲ እሳቤዎችን ተግባራዊ በማድረግ ለህዝብ ተጠቃሚነት በትጋት ሊሰራ ይገባል በማለት የክልሉ ብልጽግና ፓርቲ ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን አሳስበዋል። ክልላዊ አንድነትን የማጠናከር ወንድማማችነትና አብሮነትን የማድረግ በጋራ የመቆም ከማይጠቁት እሳቤዎች ከማይጠቁት ተግባራት ራሳችን ማራቅ ገዢ ትርክቶችን በመገንባት ክልሉ ያለውን እምቅ አቅም ህብረተሰቡ ተጠቃሚ እንዲሆን ተቀናጅቶ መስራት ደግሞ የጋራ ርብርብ ይጠይቃል ብለዋል። አቶ ፍቅሬም ያንዱን ችግር ሌላው ሴንስ በማድረግ አብሮነታችንን ሊያተናክር፣ ሊያጋምድ፣ ሊያሰላሰል የሚችሉ ጉዳዮችን ትኩረት ሰጥቶ በመስራት በሀብት ላይ የተኛ ክልል ነው። ተፈጥሮ ያዳላለት ክልል ነው። እውነት ነው፣ ምንም ጥርጥር ግን እውነታው ወደ ተጨባጭ ወደሚቆጠር ሀብት ግን እንዴት እንቀይር የሚለው ጉዳይ በደንብ መታሰብ መሰራትም አለበት። የለውጡን ገፊ ምክንያቶች ለይቶ በመረዳትና በጥንቃቄ በመምራት ለትውልዱ መስራት እንደሚጠበቅ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ተናግረዋል። የለውጡ ገፊ ምክንያት የሆኑ ጉዳዮች ሙሉ በሙሉ ተመልሰው ተሳፍተዋሉ ከቢድ መነሻና ግብገባ አይደለም። ስለዚህ ለውጡን እየመራን ያለነው ለውጥን በሪፎርም ጎዳና ነው የተሰጠንን እድል የተሰጠንን የሪፎርም ጎዳና በአግባቡ ተጠቅሞ ያለን የምጸጋ ወደሚጨበቅ ሀብት ከመቀየር አኳያ ክፍተቶች የሉብንም ወይም የሚለውን ነገር ትሩፋቶቻችንን በምናገብርበት መልክ ወይም ወቅት እነዚህ ነገሮች በጋራ ማየቱ ተገቢ ነው ሊሆን የሚችለው። የአሁኑ ትውልድ ያለፈውን በማገናዘብ ለነገውን በመተለም በመስራት የመጋቢት አራት ትሩፋቶችን አጠናክሮ ማስቀጠል እንዳለበት አቶ ማስረሻ አሳስበዋል። ስለዚህ ከችግር ለመላቀቅ ፈተናዎችን ተቋቁሞ ለማለት በመጀመሪያ ደረጃ እዚህ ቤት ያለ ሰው ብልጽግናን በተግባር መሆንና ብልጽግናን በተግባር መከወን ከእምቅ ጸጋ ወደሚጨበጥ ሀብት የሚለውን በጋራ ፌዴራል ከክልል ጀምሮ እስከተበሬ የተወያየ ነው። በውዙ ዘርፍ ያለውን ተግባራዊ ማለት ነው።